ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። የአውሮፓ ቻምፒየንስ ሊግ ሶስተኛ ዙር ጨዋታ ትላንትና ተደርጓል። ትናንት መጨረሻ የሶስተኛ ዙር የመጨረሻ ጨዋታዎች ትናንት ተካሂደዋል። ትናንት ከተካሄዱት ጨዋታ ደግሞ ቸልሲ በስታንፎርድ ብሪጅ አያክስን ያስተናገደበት ጨዋታ ተጠባቂ ነበር፣ ግን ቸልሲ ጨዋታውን በፍጹም የበላይነት ማሸነፍ ችለዋል። በዚህ ሀሳብ ዙሪያ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። በትናንት ምሽቱ ጨዋታ እንደተጠበቀው ፉክክር ያየንበት ጨዋታ ሳይሆን የቼልሲ ፍጹም የበላይነት የታየበት ጨዋታ ነበር። ለዛም ደግሞ ትልቁን አስተዋጽኦ ያበረከተው የአያክሱ ካፒቴን ታይለር በ16ኛ ደቂቃ ቡናኖቴ ላይ በሰራው ሲሪየስ ፋውል በቀይ ካርድ ከሜዳ መውጣቱን ተከትሎ ነገሮች ለቼልሲ እጅግ በጣም ቀላል ሆነው ነበር። ከዛ በኋላ እሱ በወጣበት በደቂቃ ልዩነት ነበር ቸልሲ የመጀመሪያውን ጎል ማስቆጠር የቻለው። ከዛ በኋላ ግን በተደጋጋሚ ጎሎችን ጨምሮ አራት ለአንድ ረፍት አምርቷል። ኤንዞ ፈርናንዴዝ በፍጹም ቅጣት ምት ጎል ማስቆጠር ችሏል። ትላንትና ሜዳ ላይ በጣም ልዩ የነበረው እንደፈለገ ሲቦርቅ የነበረው የሁሉንም የሜዳ ክፍሎች ሲረግጥ የነበረው ግን ኢስቲቫኦ ዊሊያምስ ሁለተኛ ፍጹም ቅጣት ምት ቸልሲ እንዲያገኝ ምክንያት ነበረ። ከዛ በኋላ ግን ኤንዞ ፈርናንዴዝ የሚያስመሰግነውን ስራ ነው የሰራው ኢስቲቫኦ የመጀመሪያ የቻምፒየንስ ሊግ ጎሉን ለቸልሲ እንዲያስቆጠር፣ የመጀመሪያ ጎል ማስቆጠር ብቻ ሳይሆን ለቸልሲ በእድሜ ትንሹ የቻምፒየንስ ሊግ ጎል ያስቆጠረ ሪከርድንም እንዲጋራ አድርጓል። ከሱ በፊት በእርግጥ ማርክ ጉዌ የመጀመሪያ ጎል ሲያስቆጥር ለቸልሲ በእድሜ ትንሹ ተጫዋች ተብሎ በደቂቃዎች ልዩነት ኢስቲቫኦ የእሱን ሪከርድ መልሶ መውሰድ ችሏል። ከዛ ውጭ ኤንዞ ፈርናንዴዝ እሱ መምታት ሲገባው በራሱ በኢስቲቫኦ የተገኘውን ፍጹም ቅጣት ምት ለራሱ መልሶ ሰጥቶት እሱ እንዲያስቆጥር አድርጓል እሱም ደግሞ ሀላፊነቱን በሚገባን የተወጣው በጣም የሚያምር ፍጹም ቅጣት ምት ነው የመታውና ያስቆጠረው ከዛ ግን በቃ ሜዳው ለቸልሲ በጣም ነፃ ነበር በሁሉም የሜዳ ክፍሎች ቸልሲ ብልጫ ነበረው ስለዚህ ጨዋታው ቀሎት ነበር አራት ለአንድ እረፍት ከወጡ በኋላ ሲመለሱ ኤንዞ ማሬስካ ያደረጉት ምንድን ነው ወሳኝ ተጫዋቾችን እረፍት ሰጥተዋል። በእርግጥ በመጀመሪያው አስተላለፍም አሰላለፍም ከሶስትና አራት በላይ ወሳኝ ተጫዋቾች ሜዳ ላይ አልነበሩም። ጉዳት ላይ ያሉትን ተተን እንኳን ማርክ ኩኩሬላ አልነበረም፣ ጀምስ አልነበረም። እነሱን ሳንቼዝን አስቀምጠው ነበር የገቡት። ግን ሆኖም ጨዋታው በመጀመሪያው አጋማሽ እነዛ ጎሎች ሲቆጠሩ ጭራሽ ኤንዞ ፈርናንዴዝን እነ ካይሴዶን ቀይሮ በማስወጣት ማሳረፍ ችለዋል። እነ ፔድሮኔቶ አልነበረም ትላንትና። ወሳኝ ተጫዋቾቻቸውን አሳርፈው ኤንዞ ማሬስካ እነ ማርክ ጉይን እነ ጊተንስን እና ኤስቴቫውን ነው በአጥቂ መስመር ላይ ይዞ መግባት የቻሉት። ፔድሮኔቶ ጆ ፔድሮ በቅጣት ምክንያት ይሄ ጨዋታ ላይ እንደሌሉ ይታወቃል። ከዛ ውጭ ደግሞ በሁለቱም ፉልባኮች ሃቶና ሃቶን ኮኮሬላ ቀይሮ አስገብቶ ነበር። በጀምስ በኩል ካይሴዶ ነበር ትላንት ሲጫወት የነበረው። ምክንያቱም መሀል ላይ ላቪያን እና ኤንዞ ፈርናንዴዝን አጣምረው ካይሴዶን በዛ ቦታ ላይ በጀምስ ቦታ እንዲጫወት ነበር ያደረገው። ከዛ በኋላ ግን ቸልሲ ያው ከቀይ ካርዱ በኋላ ጨዋታውን በደንብ መቆጣጠር ችሎ ብዙ ጎሎችን ስላስቆጠረ እነዚህ ተጫዋቾች ተቀይረው መውጣት ችለዋል። ከዛ በኋላ ግን ወደ ሜዳ የገቡ ተጫዋቾች እንዳለ የጨዋታ ጊዜ የሚፈልጉ ልምድ የሚፈልጉ በብዛት ከጉዳት የተመለሰው ሳንቶስ ውጪ አብዛኛዎቹ እና አቼምፖንግም ትላንት ተቀይሮ ነው የገባው ቶሲን አድረባያ ከጉዳት መልስ ይሄ በጣም ምርጥ ነው የሚባለው ብቃቱ ላይ አልደረሰም። ትላንትና ጨዋታውን በእርግጥ ከፎፋና ጋር በመሆን ጀምሮት ነበር፣ ግን ሆኖም በቸልሲ ላይ የተቆጠረችው አንድ ጎል እሱ በሰራው ጥፋት የተገኘ የፍጹም ቅጣት ምት ነበር። ከዛ ውጭ ግን ቀይሮ አስወጥቶታል። እሱንም አቼምፖንግና ቸሎባ ነበሩ ተመልሰው ያንን ቦታ መያዝ የቻሉት። ከዛ በኋላ ግን የፎፋናም ትላንትና ጥሩ የሚባል እንቅስቃሴ አርጓል። ወደ ጨዋታው ስንመለስ ግን በጨዋታው ላይ ትናንትና በጣም ብዙ ተጫዋቾች ምርጥ ነበሩ። ጊተንስም በጣም ጥሩ ነበር። ኢስቲቫኦ ግን ፍጹም ይለይ ነበር። ድፍረቱ ድፍረቱ ትልቅ ሊግ ላይ ያለ በአውሮፓ መድረክ ትልቁ መድረክ ላይ የተገኘ አይመስልም ነበር። ቀለል አርጎ ኳስን ድሪብል ያደርጋል። ወደ ጎል በድፍረት ሰብሮ ይገባል፣ ይሞክራል ኳሶችን በጣም ምርጥ የሚባል ጊዜ ነበር ትላንትና። ኤንዞ ማሬስካ ነፃ ነፃ ነበር ያደረገው። ትናንት በፈለገው የሜዳ ክፍል ላይ ተንቀሳቅሶ እንዲጫወት አድርጎታል። ያ ነገር ደግሞ በጣም የተመቸው ነበር የሚመስለው። ብዙ ቦታዎች ላይ ሲሯሯጥ ነበር። ሁሉም ወደኋላ ተመልሶ ለመከላከል ይጠር ነበር፣ አማካኝ ክፍል ላይ ነበር፣ በቀኝና በግራ የአጥቂው መስመር ላይ ነበር። በቃ በሁሉም ቦታ በነፃነት እንደፈለገ ሲጫወት ነበር። እርግጠኛ ነኝ የቸልሲ ደጋፊዎችን ብቻ ሳይሆን ራሱ የአያክስ ደጋፊዎች በእሱ እንቅስቃሴ በደንብ ሲዝናኑ እንደነበረ ግልጽ ነው። በጣም ለማየት የሚማርክ ምርጥ ተጫዋች ነው። በነገራችን ላይ የእንግሊዝ ፕሪምየር ሊግ ከቅርብ ዓመት ወደዚህ ከሀዛርድ በኋላ ሁሉም በአንድ ድምፅ ሊስማማበት የሚችል በሁሉም ደጋፊዎች ሊወደድ የሚችል ሁሉም ሊያዩት የሚፈልጉት አይነት ተጫዋች እንግሊዝ ፕሪምየር ሊግ ላይ እንዳለ ማሳያ ነበር የትላንቱ እንቅስቃሴ። ቸልሲም እንደዚህ አይነት ታለንትድ የሆነ ምርጥ ወጣት በማግኘቱ እጅግ በጣም እድለኛ ክለብ ነው። ከጨዋታው በኋላም አስተያየታቸውን የሰጡት ኤንዞ ማሬስካ ይህንን ነው በስፋት የተናገሩት። እኔ ኤስቴቫውን እና ፓልመርን በማሰልጠኔ በጣም ደስተኛው ሰውም እድለኛ ሰውም ነኝ ሲሉ ሀሳብ አስተያየታቸውን ሰጥተዋል። በርግጥም በእርግጥም ያለውን እንቅስቃሴ ስናይ እና እስቴቫኦ እንደዚህ አይነት ነፃነት ሲሰጠው ምን ያህል ምርጥ ተጫዋች እንደሆነ በደንብ ፍንጭ ያሳየ የፕሪሚየር ሊግ ተመልካቾች የየትኛውን ክለብ ደጋፊዎች ሊዝናኑበት የሚችሉ ምርጥ ተጫዋች እንደሆነ አይቷል አሳይቷል ትላንትና። ቼልሲም ደግሞ ከሀዛርድ በኋላ ላይን የሚማርክ ኳስ ሲይዝ በቃ ለማየት የሚያጓጓ አይነት ተጫዋች አግኝቷል። ትላንት በነበረው እንቅስቃሴ ቸልሲ ፍጹም ፍጹም የበላይ ነበር። በብዙ ረገድ አንድ ኳስ ሄደው ነው የፍጹም ቅጣት ምት ማግኘት የቻሉት። ከዛ ውጪ ግብ ጠባቂ ጆርጌንሳን ነበር፣ ምንም አይነት የረባ ሙከራ እንኳን አልተደረገበትም ነበር። ስለዚህ ቸልሲ ስድስት ነጥብ በመያዝ አስራ አንደኛ ደረጃ ላይ መቀመጥ ችሏል። ሁለት ጨዋታዎችን አሸንፏል። አንድ ጨዋታ በባየር ሚዩኒክ ነው የተሸነፈው ከሶስቱ ጨዋታ። ስለዚህ ቀጣይ ጨዋታ የሚጠበቅ ነው። በተለይ ደግሞ በፕሪሚየር ሊጉ ቼልሲ ከሰንደርላንድ ጋር ጨዋታ እንዳለ ይታወቃል። አብዛኛው ወሳኝ ተጫዋቾቹ ትላንትና አርፈዋል፣ ሜዳ ላይ የነበሩትንም ጨምሮ ማለት ነው። ካይሴዶ፣ ኤንዞ ፈርናንዴዝ የመሳሰሉ ተጫዋቾች ልክ ክለቡ ተደጋጋሚ ጎሎች ሲያስቆጥርና አራት አምስተኛ ጎል ሲገባ ሁለቱም ሀምሳ ምናምን ደቂቃ ላይ ነው ተቀይረው የወጡት። ስለዚህ ረዘም ያለ እረፍት አድርገዋል። ጀምስና ኮኮሬላ ሙሉ ለሙሉ ማረፋቸው ይታወቃል። ስለዚህ ቀን ለቀጣይ ጨዋታ ራሳቸውን አዘጋጅተው የሚመጡ ነው የሚሆነው። ምሽት የነበረው ድል ግን እጅግ በጣም አስደሳች ነው። በተለይ ደግሞ የቻምፒየንስ ሊግ ዋንጫን ላነሳ ከቻምፒየንስ ሊግ መድረክ ደግሞ ለሁለት እና ሶስት ዓመታት ለራቀ ደጋፊ በጣም አስደሳች የሚባል ምሽት ነበር ከዛም በላይ ጎሎች መቆጠር ነበረባቸው ትላንት የነበረውን ጨዋታ እንዴት አገኛችሁት ማን ነው ለእናንተ ምርጥ በእርግጥ በጨዋታው ጊተንስ ነው ኮከብ የተባለው ለእኔ ግን ኢስቲቫኦ ነበር ኮከቡ ስለዚህ ለእናንተ ኮከብ ማን ነበር በቀጣይ እንዞ ማሬስካ ምን ማስተካከል አለበት ማርክ ጉዝ የመሰለፍ እድል አይገባውም የሚለውን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን ለዚህ ቤት ፔጅ አዲስ የሆናችሁ እዚህ ቤት እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቸልሲ ቤተሰቦች እንኳን ደስ ያላችሁ። ሳምንታችን ያማረ ነው። በሶስት ቀን ልዩነት ነው ጨዋታ ማሸነፍ የቻለው በቀጣይ ከሰንደርላንድ ጋር ያለውን ጨዋታን በማሸነፍ ድሉን ወደ አራት ከፍ ያደረጋል ተከታታይ መልካም ቀን መልካም ቆይታል።